ኑሐሚን ላይ በጣም ትልቅ ችግር ተፈጥሯል። በድጋሚ ማለት ነው። እሱም ያው እንግዲህ ለአባቷም እኔ ባለጌ ልጅ ነኝ፣ አንቺ መጥፎ ባለጌ ልጅ ነሽ ብለ ትፋፕ ብላለች ኑሐሚን። ግን በጣም የሚገርም ነገር ደግሞ ተፈጥሯል ማለትም ወይዘሮ ዝናሽ እንግዲህ ሌላ ልጅ አላት ባለቤቷ የማያቀው ይህን ሚስጥር ደግሞ ማንም አያውቅም ነበር። ለመጀመሪያ ጊዜ ኑሐሚን ሰምተዋለች ማለት ነው። ስለዚህ ከወይዘሮ ዝናሽ ጋር የምትነጋገርበት አንድ ቻንስ ተገኝቷል። ማለትም እንግዲህ ኑሐሚንን ጠምዳ ትኩር ጥምድ አድርጋ የያዘቻት ማናት ወይዘሮ ዝናሽ ነች ማለት ነው። ኢቭን እንኳን አሁን ላይ በተለይ ከኤደን ጋር ተመካክራ ከናሆም ጋርም አጣልታታለች። ናሆምም አሁን አይንሽን ላፈር ብሏታል ማለት ነው። ኑሐሚንን ኑሐሜ ደግሞ ናሆምን ተወደዋለች። ምንም እንኳን በሆዷ እየጸነሰችው የኤርሚ ልጅ ቢሆንም ማለት ነው። ስለዚህ አሁን ላይ ኑሐሚን ያላት አማራጭ አንድና አንድ ከወይዘሮ ዝናሽ ጋር እንድትደራደር የሚጋብዝ ነገር ገጥሟታል ማለት ነው። እናም ደግሞ ትደራደራለች። እስኪ ምን ብላ ብላ ይሆን ልትደራደር የምትችለው የሚለውን እና አባቷ ደግሞ በጣም ተጨንቋል ማለት ነው። አባቷ ሌላው ደግሞ እንግዲህ በጣም የሚያሳዝነው ነገር አሁንም ናሆም ገጠር ካልሄድኩ ብሎ ያዙኝ ልቀቁኝ እያለ ነው። ገጠር ሊሄድ ያለበት ምክንያት ደግሞ ኢምራን ነች ማለት ነው። አንደኛ ኢምራን ነች፣ ሁለተኛ ደግሞ ኤደን። ኤደን በጣም ነው የምታሳዝነው። እንግዲህ ኤደን ምን ብላለች? ናሆምና ኑሐሚን አብረው ተኝተዋል ብላ ለኤደን ተናግራለች። ኤደን ሂዳ ለኢምራን ተናግራለች። ኢምራን ደግሞ መጥታ ለናሁም ስትነግረው ማን አለች ሲላት ጊዜ ኑሐሚን ነው ያለችው። አስቡት እንግዲህ እየተናገረችው ግን ኤደነች ማለት ነው። እዚህ ጋር ግን መጥታ ያለችው ኢምራን እንዲጣላ ስለምትፈልግ ብቻ እኔ ጋ ተኛ እና ምን ይጠበስ ብላ አለች፣ ኑሐሚን ብለዋለች። በዚህም አይምሮ በቃ በጣም ተወጣጥሮበት በጣም ተናዷለኝ። ስለዚህም እናቱን በቃ ከዚህ ሁሉ ግርግር እኔ ብቻዬን መሆን ስለምፈልግ ካጎቴ ጋር ካልሄድኩኝ እያለ ነው። እንግዲህ እሱ ወደ አጎቱ ሊሄድ አስቧል። እንደገና ደግሞ ደግሞ የወይዘሮ ዝናሽ ልጅ ማለትም ዳግም ማለት ነው። ካልመጣው ቤትሽ ካልመጣሁ እያላት ነው እንግዲህ አስቡት። ከቤቷ ቤቷ መጣ ማለት ትዳሯ ይፈርሳል እንደሷ ግንዛቤ። ምክንያቱም ስለዋሸች ይህን ያክል ጊዜ ስትኖር ልጅ አለኝ ብላ ስላልተናገረች በባለፈው ፓርት እንደተመለከት ነው፣ ወይም ከዚህ በፊት በለቀኩት ቪዲዮ ላይ በኑሃሜን ላይ ማለት ነው እንደነገርኳቸው። እንግዲህ አቶ ለይኩን በጣም ስለተናደደባት መን ብሏታል። በነገራችን ላይ እንደ አንቺ የባላባት ዘር ነኝ እንደዚህ እንደዚህ ቦታ ነኝ ምናምን ከማለት ያለፈ የአባትሽን ስም አስሬ ከመጥራት ያለፈ የትኛውን ሀብት የትኛውን ገንዘብ ይዘሽ መተሽ ነው ሰውን ድሃ ሀብታም የምትዩ? ባዶ እጅሽን አይደለም እንዴ? ኔ ቤጋ ይመጣሹ ምን እያለ በጣም ሲያወርዳት ሲሰቅላት ነበረ። ጭራሹንም ደግሞ ሌላ ልጅ አላት፣ አልተናገረችም። እዚጋውን ሰው አንድ ሰው ጋር ሲተዋወቅ እኮ ባልና ሚስት ሲሆን በቦይፍሬንድ ሲኖርም እኮ ምንም ልጅ ሳይድ ኢፌክት ላይ ኖረው ይችላል። ነገር ግን አልተናገረችም። ለዛም ምን አለችው? አንተ ከመጣ ትዳሬ ይበላሻል። ሌላ ልጅ እንዳለኝ እኮ ባለቤቴ አያቅም። ቢያቅ ምንም ላላት ይችላል። ግን ደግሞ ይህን ያክል ጊዜ ባለመናገሯ ሊቀየማት ይችላል ማለት ነው። ስለዚህ ዳግምን ወደ ቤት እንዳትመጣ ስትለው የሰማቻት ደግሞ ኑሃሜን ነች ማለት ነው። ስለዚህ አሁን ላይ ፈርታለች። ማናት የፈራችው? ወይዘሮ ዝናሽ። ለምን? ኑሃሜን ስለሰማቻት። አንቺ ተንከሴስ ትላታለች ማለት ነው። ሌላው እንግዲህ ኤደን በጣም አወሰዋሽ ሆናለች ማለት ነው። እንግዲህ ኤደን ኑሃሜንን አንቺን ጨርቅሽን ነው ማስጠልሽ ብላለች። እኔ ከዚህ ቤት አንቺን አንቅረው እንዲተፉሽ እኔን ደግሞ እንዲወዱኝ አደርጋለሁ። ይሄንን ደግሞ የማደርገው አንቺን አንገትሽን ማስደፋት ስችል ነው ብላለች ማለት ነው። በዛ ላይ ደግሞ ኑሐሚን አሁን ላይ በጣም እያዘነች ነው፣ በጣም እየተከዘች ነው። በዛ ላይ አስሬ ነው ሽንት ቤት የምትመላለሰው። ጨጓራ የሚባል በሽታ የለባትም እሷ፣ ሰውን የሰውን ጨጓራ ትልጣለች እንጂ አንድም ቀን እንኳን አሟት አያውቅም። ስለዚህ አሟት ስለማያውቅ በእርግጠኝነት የሆነ ሆፕ ሳትላት ቀርም ብላ ኤደን ማለት ነው ለወይዘሮ ዝናሽ ተናግራለች። አንቺ ደግሞ ምንድነው እኔ ጋር ስታወሪ በስርዓት አውሪ። ምንድነው ሆፕ አይትየ ቡና ላፍላ ለወሬው እንዲመቸን ስትላት፣ አንቺ ምን የቆሎ ጓደኛ አደረግሽኝ እንዲ አብሬ ሳወራ ጊዜ ዘይ ዘርበይ ተብላለች ማለት ነው። በጣም ደስ ይላል በነገራችን ላይ እና ኤደንን ቅንጧን ብላታለች በነገር ማለት ነው ወይዘሮ ዝናሽ በነገራችን ላይ ወይዘሮ ዝናሽ ለማንም አትራራም ሁሉንም ቅንጥ ቅንጡ ነው የምትለው ሌላው እንግዲህ ኢምራን ወደ ቤት መጥታ ነበር ጋይስ እኔ የምለው ኢምራን ድፍረቷ በጣም በዛ ጣራ ነካና ወደ ቤት መጥታ ይሁላችሁ እናንተን ይመለከታል እኔ በሆዴ የያዝኩት የያዝኩት ልጅ የእናንተ ልጅ ነው የእናንተ ነው ስለዚህ ይመለከታችኋል ጓዜን ጠቅልዬ ወደ እናንተ ነው የምመጣው ብላ ወይዘሮ ዝናሽን አስጠንቅቃታለች ማለት ነው። እንግዲህ ያስጠነቀቀቻት ምን ብላ ነው? ካልተቀበላችሁኝ፣ እሽ ካላላችሁ ደግሞ የቤቱን ስም በውጭ ዘረዋለሁኝ ስማችሁን ነው ማጠፋው ብላ በጣም ጮኋለች። ይህንን ከማድረጓ ቀድማ ግን ኤርሚጋ ተገናኝተው ነበረ። ኤርሚጋ ሲገናኙ ምንድን ነው ያለችው? አሁንስ እኔ የማደርገውን አላቅም በቃ ስለ እናንተ ግንኙነት ልናገር እና እኔም ልጄን በአያቶቹ ቤት ላሳድግ ሌላ ምንም አማራጭ የለኝም ኤርሚ ብለዋለች። ኤርሚያስም እንግዲህ ምን ብሏታል? የመሰለሽን አድርጌ እኔ አይመለከተኝም። የኔ ግስላ እንደሆነች ለማውራት አይደለም ለማየት ፈቃደኛ አይደለችም። ገና ስታየኝ ነው የምትሸሸኝ፣ ገና ስታየኝ ነው ምትርቀኝ። እኔ ደግሞ አጠገቤ ሁና የናፈቀችኝ ነው፣ እያየኋት የራበችኝ ነው ይላል ማለት ነው እና በዚህ ሰዓት ይምራንም ስናሳዝን ግን እኔም አንተም የምንወዳቸውን ሰዎች አጣን። ግን ለምን በቃ አሁን እንደምንም ተጣጥረን አንተም የራስህ ግን በእጅ ማስገባት እኔም ናሆሜን በእጅ ማስገባት አለብኝ። እኔ ናሆሜን አልቦ አልኖርም፣ እኔ እሱን አልቦ አልተነፍስም፣ እሱን አልቦ አይሆንልኝ ብላለች ማለት ነው። ኤምራንዬ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ያኔ ሲንገባከብሽ አንቺ ከኤርሚ ጋር ነበር ላይፍሽ። በጣም እኮ ነው የሚገርመው ግን እና እንግዲህ አሁን ላይ ግን የሁሉንም ህይወት ለማመሰቃቀል ወገቧን ታጥቃ የተነሳችው ማነች ካለን፣ ኤደን ነች። ኤደን እንግዲህ በጣም ነው የምትገርመው ማለት ነው። ለሁለት ሰው እየሰራች በሁለት ቦታ ብር እየተከፈላት ትገኛለች። አንደኛ ለወይዘሮ ዝናሽ፣ ሁለተኛ ደግሞ ለ ኢምራን ማለት ነው። እና ምንድን ነው ያለችው? ኢምራን የዚህን ቤት ስም ነው የምነዛው ብላለች። እና ወይዘሮ ዝናሽ ደግሞ ለናሆም ነግረዋለች። ይል አሁን አንተ እንዴትም አድርገ እንግዲህ በሆዷ ያለውን ማስመርመራ ይሁን አላውቅም፣ ዞሮ ዞሮ የሆነ ነገር አድርግ እንጂ እውነትን ተጋፍጦ ማሸነፍ ነው እንጂ በመሸሽ የሚመጣ ለውጥ የለም። ምክንያቱም ደግሞ እሱ ወደ ገጠር አጎቴ ጋር ልሄድ ነው ሲል ነው። በፍጹም አጎቴ ጋር አትሄድም። ትጋፈጣለህ። እዚሁ ተጋፍጠህ ማሸነፍ ነው ያለብህ። ወዴትም መንቀሳቀስ የለብህም ብላ እንግዲህ ወይዘሮ ዝናሽ እሱን ይዘዋለች ማለት ነው እና እሱም ደግሞ እንዴ የትኛውን ስማችን ነው የምትነዛው? ሲላት እንዴ ምን ማለትክ ነው ብላለች። ወይዘሮ ዝናሽ እኔ እኮ የባላባት ዘር ነኝ፣ እንዴት ነው ስም የለውም እንዴ ቤታችን፣ ምን ማለትህ ነው ብላ በጣም ስትቆጣው ጊዜ አይ እንደዛ ለማለፈልግ አይደለም እማዬ። በእርግጠኝነት እሷ እንደሆነ ገንዘብ ፈልጋ ነው የሚሆነው። ከገንዘብ ውጭ ሌላ ዘመድ የላትም እሷ። ሲጀመርም እኔን የቀረበችኝ ድሮም ለገንዘብ ነበረ፣ እኔ ባለማወቂ ነው እንጂ። ስለዚህ አሁንም ገንዘብ ነው የምትፈልገው። ገንዘቡን እንሰጣታለን ብለዋል ማለት ነው። በነገርህ ላይ ግን ገንዘብ ብላ አይደለም ማለች ወይዘሮ ዝናሽ ማለት ነው። ምክንያቱም ገንዘብ ፈልጋ ቢሆን ኑሮ እንደ ጎረምሳ በር ዘግታ ከብር አትመልሰኝም ነበረ። ስትለው እማዬ እዚህ ግቢ ድረስ መታ ነበረ ነው እምትይኝ ሲላ ጊዜ አይገርምህም፣ ግራቢ ገባኝ እኮ ሾፌሬ እንዲያወራ ትቼ አትገባው። እሷ ግን የምትተወኝ አይደለችም፣ በጣም እያስፈራራችኝ ነበረ ስትል ጊዜ እንዴ ለብቻ ለብቻዋ ነው ወይ? ሲል አዎ፣ ለብቻዋ። ምን ነው ለብቻዋ ነው ያልከ? ይስለዋይ ምንም የማየ ችግር የለውም፣ አታስቢ፣ እኔ አናግራታለሁ ብሎ ሄዶ አናግሯት ነበረ ማለት ነው። ይውልሽ፣ ካጠገቤ እንዳትደርሺ፣ ላይሽ አልፈልግም፣ በቃ አልፈልግሽም። እንዴ ምን መሆንሽ ነው አንቺ ሴት፣ በቃ ተይኝ። እንደዚህ አይነት ርካሽ ሴት እንደሆንሽ አላቅም ነበረ፣ አሁን ነው የተረዳሁት። በጣም ርካሽ የወረድሽ ሴት ነሽ እንዴ በቃ ተይኛ፣ አልፈልግም አልኩ፣ በቃ አልፈልግም ነው ብለዋታል ማለት ነው። በእውነት እንደዚህ ከመባል ይሰውራና ከባድ ነው ጋይስ። እና ይሄን ተብላለች ማለት ነው። እሷም ይኸውልህ እኔ እኔ የምፈልገው ልጅ ይህን እንድትቀበለኝ ሌላ አይደለም ብላለች። እና ወይዘሮ ዝናሽ ደግሞ እንዴ ቆይ ግን እኔ ምልህ እንደው ያረገዘችው ልጅ ያንተ ነው ወይስ እንዴት ነው ብለዋለች ማለት ነው እንዴ እያስፈራራችን ያለችው እኮ በሆዷ በያዘችው ልጅ ነው ስትል ጊዜ ናሆም ደግሞ ስለ እናቱ በደንብ ማወቅ ፈለገ ማለት ብሎ ቆይ የእኔ ባይሆን ምን ይደረግ እያልሽ ነው አላት ማለት ነው እንዴ እኔ ምን አደርጋለሁ ጥያቄ እኮ ነው እየጠየኩ ያለሁት ስትለው ጊዜ አላቅም የማዬ ብቻ አስመረምረዋለሁኝ እኔ እንዴት እንደማስመረምር ሁላ አላቅም እዚህ ሀገር በእርግጥ ሳይወለድ ፅንስ የፅንስ ዴ እኔ አላቅም፣ ግን ካለ ሰዩ ከሌለ የትም ቦታ ቢሆን አስመረምረዋለሁ። ዝሮ ዝሮ አንችተዩ፣ ዝሮ ዝሮ በቅርቡ በጣም በቅርቡ ማወቄ አይቀርም ብለዋታልኝ እናቴቱም። አዎ ተመርመረና እወቅ፣ እኔ እኛ ሀገር የሚሰጥ ከሆነ እኛ ሀገር ያለዛ፣ ብቻ አላቅም፣ ብቻ የሆነ ቦታ አስመርምረ ለይልኝ ብለዋለች ማለት ነው። እና እሱም እንግዲህ ምን ብሏታል? ግን እንዴት እንደማያደርግ አላቅም፣ ማየኒ እኔ እንጃ። ብቻ ልጅ ከሆነ ግን ልጅ እንቀበላለሁኝ። ከበፊትም በነገራችን ላይ ይህን ነገር ለኑሐሚንም ነግሯታል። ምን ብሏታል? ልጁ የኔ ከሆነ ተቀብዬ አሳድገዋለሁ። ልጁ የኔ ካልሆነ ደግሞ ልጇን ይዛ ወደ መጣችበት ትሄዳለች። እኔ የምፈልገው ከእሷ ልጁን ነው። ምክንያቱም እሷ እንደዚህ ታማኝ ስ ባትሆንም፣ እምነተ ቢስ ብትሆንም እኔ ግን በጣም ስለማፈቅራት ከማፈቅራት ሴት ደግሞ ልጅ እንዲኖረኝ እፈልግ ነበረ። ስለዚህ አሁንም ልጁ ከተወለደ በጣም ደስ እያለኝ በደስታ ልጄን ይቀበላለሁ። እሷን ግን አይኗን ላያት አልፈልግም ሲል ተናግሮ ነበረ። በዚህ ላይ ግን እውነት ለመናገር ኑሐሚን በጣም ነው ደስ ያላት። ማለት በጣም ትለያለ በጣም ጥሩ ሰው ነ ማለት እንደው እኮ እንደዚህ በተለይ በአሁኑ ሰዓት ልጅን አምነ የሚቀበል የለምና በጣም ጎበዝ ነ ብላው ነበረ። እሷም አሁንም እሱ ያሰበው እንደዛ ነው ማለት ነው። ልጅን ይቀበላለው፣ ከዛ ውጭ እሷን ግን አልፈልጋትም እያለ ነው ያለው ማለት ነው። እና ኤርሚያስም ደግሞ ኑሐሚንን እኔ የትም ብትሄጂ አብሬሽ ነኝ ብለዋታል። እሷም ይውል ልንገርህ አሁን ላይ የሚሄድበት ቦታ አንተም ሆነ ማንም የማያገኝ ቦታ ስለሆነ በትንከለከል ነው የሚሻለ ብለዋለች። እንግዲህ ወይዘሮ ዝናሽ የልጇ ሁኔታ ማለትም የዳግምን ሁኔታ የሰማቻት ኑሐሚን ብቻ ነች። በዚህም በጣም ደንግጣለች ደንግጣለች ማለት ነው። እንግዲህ በድንጋጤዋ ይደራደሩ ይሆን ወይ የሚለው አለ። እንግዲህ ኑሐሚንና አባቷ እየጠበቁ ያሉት አቶ ላይኩንን ነው ማለት ነው። አቶ ላይኩን እንደመጣ ከዚህ ቤት እንወጣለን፣ ከዚህ ቤት መቆየት አልፈልግም። አባዬ ባያመኝ አላመመኝም ብለህ ደስ ይላል ነበር፣ አሁን ላይ ግን በጣም አሞኛል፣ በጣም ደግሞኛል ብላለች። ለምንድን ነው ከዚህ ቤት የምንሄደው? እስከ ዛሬ አንሄድም ያልሽው አንቺ አልነበርሽም ወይ ልጅ ሲላት፣ አባዬ ምንም አትጠይቀኝ ብቻ ከዚህ እንሂድ፣ እኔ ከዚህ ከዚህ በላይ መቆየት አልፈልግም ብላለች። እንግዲህ ከዚህ ሲሄዱም ዞሮ ዞሮ መቼም ቢሆን ከአንቺ አልለይም ብሏን ኤርሚ ይከተላታል ማለት ነው። እንግዲህ ልጁ እንደተጸነሰ ሲሰማ በእርግጠኝነት እሱም ደስ ነው የሚለው ምክንያቱ ደግሞ ከሚወዳት ሴት ስለሆነ ማለት ነው። እና ይህን ይመስል ነበረ። እንግዲህ ኑሀሚን በጣም ነው የምታሳዝነው፣ ልቧ ተሰብሯል። እኔ አላማዬ ብዙ ነበረ። እኔ መማር፣ አባቴን ማገዝ፣ ሕይወቴን መቀየር ነበረ የምፈልገው። እድሜ ለአንተ አላማዬ፣ እቅዴ ተሰነካክሏል ብላ ኤርሚን ወቅሰዋለች ማለት ነው። እንግዲህ በቀጣይ ምን ሊሆን ይችላል የሚለውንም በቀጣይ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ውዶችዬ